ብልጽግና ግን አሁን የውጭ ጠላቶቹን ብቻ አይደለም መርታት የጀመረው። የውጭ ጠላቶቹን ብቻ አይደለም እያሸነፈ ያለው። ነቅሼ ነው የማወጣችሁ ሲሉ ነበር። በእርግጥም ነቅሰው አውጥተዋቸዋል ወይ ልክ አስገብተዋቸዋል። ዲጂታሉና ወጣቱ ፓርቲ አናሎጎቹንና አዛውንቶቹን ፓርቲዎች ሴራቸውን እየበጣጠሰ ለዘመናዊቷ ኢትዮጵያ የሚበጃውን ከፍታ እየሰራና እየተጋ ነው። ህወሓት ዋነኛ አፎቿ የነበሩ የጦርነት አቀንቃኞቿ የነበሩ አካላቶች አፎታቸውን ወደ ራሷ ህወሓት አዙሮባታል። ፕሪቶሪያ ስምምነትን ሸራርፋ ሸራርፋ ሸራርፋ በስተመጨረሻም ተኩሳ ያፈረሰችው ራሷ ህወሓት ነው። ሰላም ነው የምንፈልገው። ምክንያቱም እኛ ታስፋለን ነጋለን። እኛ እንደ ህወሓታውያን አዛውንቶች የጦርነት አራራና ሱስ የለብንም። ህወሓትና የትግራይ ህዝብ የተለያዩ ነገሮች ናቸው። ህወሓት ያለ ትግራይ ህዝብ አይቀጥልም። የትግራይ ህዝብን ያለ ህወሓት በሰላም ይቀጥላል። በዘመናቸው ከጦርነትና ከእልቂት በተረፈ አንዲትም በረከት ለትግራይ ህዝብ ያላመጡ የራሳቸውን ዳይናስቲ ብቻ ያብለጨለጩ ለምንድን ነው የትግራይ ወጣት የተጸየፈን ብላችሁ ራሳችሁን ጠይቁ። ውስጥ የእናንተን ፕሮፓጋንዳ የሚሰማ እኮ የለም። ሊያደምጣችሁ የሚፈልግ እኮ የለም። አብሯችሁ ሊቆም የሚፈልግ ሰው እኮ የለም። ሃራ መሬት የሄዱትን ወጣቶች እንገላለን ብላችሁ ዘምታችሁ ሳትጨርሱ የሮ ወጣት ጫካ ወረደ ልበር ልወሰልና ድልወቅት የዕተበር ብመታብል ዝልዛል ስትራቴጂ ይህ አሁን ላይ የደረሰን አዲሱ ዜና ለእኛ የእስትራቴጂያዊ የመሬት መንቀጥቀጥ ያህል ከፍ ያለ አደጋ ነው። አይደለም መሬት መንቀጥቀጥ፣ ገና እሳተ ጎመራ ነው የምትሆንብን። ያገር ባንዳም እያለ ተላላኪም እያለ ወመኔም እያለ ዱርዬም እያለ ሀገር ሻጭም እያለ ኢትዮጵያ በእውነተኛ ልጆቿ ጥረትና ትጋት እያሸነፈች ትቀጥላለች፣ እያሸነፈች ትኖራለች።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 እሱ እንድታደረጉልን ጠይቄ ነው የምጀምረው። ዛሬ በቆይታችን በጣም በርከት ያሉ ጉዳዮችን ነው የምናነሳው። የብልጽግና ጉዶች የብልጽግናን ጉዶች እንመለከታለን። በጣም በርከት ያሉ ጉዳዮች ነው የምናነሳው። የጌታቸው ረዳና የደብረ ጽዮንን ፍጥጫ፣ የግብጾችን ጫጫታ የምናነሳ ነው የሚሆነው። ህወሓት ከባድ ዱብዳ ወድቆባታል። ዋነኛ መሳሪያዋን አታለች። ምንድን ነው በቆይታችን የምንመለሰው ይሆናል። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። በቅድሚያ ወደ ብልጽግና አዳራሽ ነው የምናምራው። ወደ ብልጽግና አዳራሽ ስናመራ የምናገኘው ላለፉት አስራ አንድ ቀናት ብልጽግና ፓርቲ ለከፍተኛ አመራሮቹ ሲሰጥ የቆየውን ስልጠና ነው። ሲሰጥ የቆየው ስልጠና በጣም በርካታ ጉዳዮች የተነሱበት ነበሩ። በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ቃል ነው ስልጠናው ሲሰጥ የነበረው። እንግዲህ የዚች ጋር በርከታ ያሉ ነጥቦች እንድናነሳ ፈልጋለሁ። ብልጽግና ጉዶቹን ማጥራት በደንብ ጀምሯል። የብልጽግና ጉዶች በደንብ በደንብ በደንብ መጥራት ጀምረዋል። ዘንድሮ የትኛው ሚዲያ ጋር ሰምታችኋል? ብልጽግና ፓርቲ ላለፉት አስራ አንድ ቀናት ሲወያይ የነበረው ነገር ምን እንደሆነ ሰምታችኋል? የሰማል ፓርቲው ምን እንደተወያየ፣ ምን እንዳወራ፣ ምንም አልተሰማም። ባለፉት ስልጠናዎች እንዴት ነበረ? ወዲያው ነበረ። በጣም በርካታ ጉዳዮች የሚነሱት ጠቅላይ ሚኒስትሩ ራሱ በስብሰባው ላይ ያነሷቸው የነበሩት ነገሮች ነበሩ። እንደዚህ አታድርጉ እስከ ማለት የደረሰ የውስጥ አርበኛው በጣም ብዙ ነበር። ብልጽግና ግን አሁን የውጭ ጠላቶቹን ብቻ አይደለም መርታት የጀመረው። የውጭ ጠላቶቹን ብቻ አይደለም እያሸነፈ ያለው የውስጥ አርበኞቹንም እያጠራ እንደሆነ በግልጥ የታየበት ጉባኤ ነው ዘንድሮ የተካሄደው በየጊዜው የሚደረጉ ግምገማዎች ፍሬ እያፈሩ እንደሆነ የምናይበት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ዓሪ የሚመሩት ፓርቲ የውጭ ጠላቶቹን ብቻ ሳይሆን የውስጥ አርበኞቹንም ቀንድቦ ቀንድቦ ጥሎ መና እያስቀረው እንደሆነ የሚያሳይ ነው። ዘንድሮ የብልጽግና ምንጭ አርባ ምንጭ ሰማንያ ምንጭ የለም ምንም ምንጭ ምናምን የለም። ድርቅ እንዴ ድርቅ። በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ ባለፉት ስልጠና ላይ የውስጥ አርበኞችን ያስጠነቅቁ ነበረ ነቅሼ ነው የማወጣችሁ፣ ነቅሼ ነው የማወጣችሁ፣ እዚህ ሆናችሁ የምትላላኩ ነቅሼ ነው የማወጣችሁ ሲሉ ነበር። በእርግጥም ነቅሰው አውጥተዋቸዋል ወይ ልክ አስገብተዋቸዋል። ሰውየው ጀግና ናቸው። ይሄንን በደንብ ነው የምነግርህ፣ ጀግና ናቸው። እንዴት አድርገው መስመር እንደሚያስይዙ ያውቃሉ። አይ፣ ቲንክ የውስጥ አርበኛው ተስፋ እየቆረጠም ያለ ይመስለኛል። ይመጡልኛል ብሎ የሚጠብቃቸውና የሚናፍቃቸው እንደማይመጡ ገብቶታል። ስለዚህ ቀጥ ለጥ ብሎ አርፎ ስራውን ይሰራል ማለት ነው። በጊዜ ሂደት ሌላውም ይጠራል፣ በጊዜ ሂደት ሌላውም ይጠራል። እና ይሄኛው ይበል መሰኘት ያለበት በጣም መበረታታት ያለበት ጉዳይ ስለሆነ ነው። ምክንያቱም ባለፉት ዓመታት ስንወቅስ ነበር፣ በጣም ስንወቅስ ነበር። አራት ትናገሩ ራሳችሁን እንትንበሉ ምናምን እንል ነበር እና ይሄ በጣም በጣም በጣም በጣም አሪፍ ነገር ነው። በጣም አሪፍ ለማለት ነው። ብልጽግና ውስጡን እያጠራ እንደሆነ በደንብ ያየንበት ነው። ሌላኛው ግን መሰመር ያለበት ጉዳይ ብልጽግና ይሄንን ጉባኤ ሲያካሂድ ዶክተር አብይ አህመድ ምን ያህል የቃል ሰው እንደሆኑ ያሳዩበት ነው። ለምሳሌ ብልጽግና ባለፉት ሁለት ስልጠናዎቹ ላይ ያነሳቸው የነበሩ ነጥቦች ነበሩ። የባህር በር ጉዳይ የብልጽግና ስልጠና ላይ ተነስቶ አሁን የት እንደደረሰ አጀንዳውን የምታውቁት ነው። የት እንዳደረሱት ጠቅላይ ሚኒስትሩ የመጀመሪያው እሱ ነው። ሁለተኛ የኮሪደር ልማት፣ የተፈጥሮ ጋዝ ፕሮጀክት፣ የማዳበሪያ ፋብሪካ ግንባታ፣ የኮሪደር ልማት አብዛኛው ጉዳዮች ተጠናቀውና አልቀው ነው ብልጽግና የሚታይና የሚጨበጥ ድልና አሸናፊነትን ይዞ ነው ወደ ስልጠና የገባው። እና ይሄ በጣም ይበል የሚያሰኝ ፓርቲው ምን ያህል እየገሰገሰ እንደሆነ የሚያሳይ ነው። ውስጡን እያጠራ ለዘው እና ዶክተር አብይ ምን ያህል እየተሳካላቸው እንደሆነ ወጣቱ ፓርቲ ብልጽግና የአዛውንቶቹን ፓርቲዎች ሴራ እንዴት አድርጎ በእድሜ ከሆነ ብልጽግና እድሜው ትንሽ ነው። ኢህአዲግ የሚባልን ግንባር ዶክተር አብይ አህመድ ብልጽግና በሚባል ዘመኑን በሚመጥን ዲጂታል ፓርቲ ነው የለወጡት። ዲጂታሉና ወጣቱ ፓርቲ አናሎጎቹንና አዛውንቶቹን ፓርቲዎች ሴራቸውን እየበጣጠሰ ለዘመናዊቷ ኢትዮጵያ የሚበጀውን ከፍታ እየሰራና እየተጋ ነው ያለው ምክንያቱም ሰውየው የሚሄዱበትን ያውቃሉ። ባቦሰጥ የተመሰረተ ፓርቲ አይደለም። ዶክተር አብይ አህመድ አራት ኪሎ ሲገቡ የኢህአዲግ ሊቀ መንበር ሆነው አራት ኪሎ ሲገቡ የብልጽግና ፓርቲ አርባና ፕሮግራምን ጭምር ሰርተው ይዘው ነው የገቡት። አዲስ አይደለም ነገሩ። የታሰበበት የተሰራ ስለሆነ እየጠራ በደንብ እየጠራ እየሄደ ነው በደንብ ምክንያቱም ብልጽግና ፓርቲ የቆመበት ማገሩ መደመር ነው። መደመር ደግሞ ወረት ይዞ ሴት ነው የሚያክለው አዲስ ነገር ጀምሮ መጨረስን ደግሞ አርማ ያደረገ መንገድ ነው። ስለዚህ በደንብ አድርጎ እየቀጠለና እየታየ ያለ ጉዳይ ነው። በእድሜ ወጣት ነው። በድልና በአሸናፊነት በተለይ ደግሞ እያሳካቸው ያላቸው የታሪክ ምዕራፎች በጣም በጣም በጣም ቆንጆ ነገር ነውና እና የብልጽግና ጉዶች በደንብ እየጠሩ ውስጡ በደንብ እየጠራ አሁንም ግን የሚቀሩ ነገሮች አሉ በጊዜ ሂደት ይጠራል። የኢትዮጵያ ጉዳይ በጊዜ ሂደት በደንብ በደንብ በደንብ በደንብ እየጠራ ይሄዳል ለማለት ነው። እሱን ለማንሳት ነው። ሌላኛው ጉዳያችን ግን ወደ ትግራይ ፖለቲካ ነው የምንሄደው። ህወሓት ያልጠበቀቻቸው ኪሳራዎች እየመጡባት ነው። ህወሓት ያላሰበቻቸውን ኪሳራዎች እያስተናገደች ነው። ታስታውሱ ከነበረ ህወሓት ያለፈውን ጦርነት ስታካሂድ በጣም ወሳኝ መሳሪያዋ የነበሩት ነጭ ወያኔዎች ናቸው። እኔ በዝርዝር ላሳያችሁ የምችላቸው ከስልሳና ከሃምሳ በላይ የሚሆኑ ጋዜጠኛና ፖለቲከኞች፣ አክቲቪስቶችና ዲፕሎማቶች የህወሓትን የጦርነት ፕሮፓጋንዳ ሎቢ ያደርጉ ነበር። ከጥቁሮቹ ወያኔዎች የጫካ እንቅስቃሴ በላይ የነጮቹ ወያኔዎች የአደባባይ ጩኸት ነገሮችን ከባድ አድርጉ ነበር። በጣም ነገሩን አግንነውና አካብደው ነበር የሚሸጡት ከቢቢሲ እስከ እኔ እስከ ሲኤንኤን ከአልጃዚራ እስከ አዣንስ ፍራንስ ፕሬስ እንዳለ የተቀባበሉ የኢትዮጵያን እውነት ለመጠቅ ይታትሉ ነበር። መዓት የመጣ አስመስለው ነበር የሚዘግቡት። አሁን ግን ለነዛ ሚዲያዎች እንደዛ መሆን በር የከፈቱ የትግራይ ምሁራን ማህበር፣ የትግራይ ዲፕሎማት ምናምን ምናምን ጦርነት አንፈልግም ማለት ጀምረዋል። ህወሓት ዋነኛ አፎቿ የነበሩ የጦርነት አቀንቃኞቿ የነበሩ አካላቶች አፎታቸውን ወደ ራሷ ህወሓት አዙረውባታል። ትልቅ ኪሳራ ነው ይህ ለህወሓት። የህወሓት ትልቁ አቅሙ የነበረው ያኔ ማግነን አጋናኞቿት ድራማንማ ወያኔያዊ አክተሮች ይስሩት ያስባላ አይነት ነበረ ትወናችሁ፣ ያስባላ አይነት ነበር ጩኸታችሁ። በደህና ቀን በየዓለም አቀፍ ተቋማቱ ወስደው የሰገሰጓቸውን የራሳቸውን አፎች እንዴት አድርገው ይጠቀሙባቸው እንደነበረ ሚዘነጋርን አሁን ግን እንደዛ እንዳልሆነ እያየን ነው። በትግራይ ኖዋር በደንብ እየተባለ ነው። እራሱ ህወሓት ላይ ችግር እየመጣባት ነው። በነገራችን ላይ ደብረ ጽዮን ሰሞኑን ቆይታ አድርጓል ከሚዲያ ጋር እና ከሚዲያ ጋር ቆይታ ባደረገበት ወቅት የፕሪቶሪያ ስምምነት ምናምን ምናምን ምናምን ብሏል። ዘጠና በመቶ የሚሆኑ የኢንተርቪው ቆይታ ስለ ፕሪቶሪያ ስምምነት መከበር ነው ያወራው እኔ እንደምታውቁት ፕሪቶሪያ ትግራይ ውስጥ ያለች ከተማ እስክትመስለኝ ድረስ ነው ህወሓት እያደረገችኝ ያለችው። እነ ጌታቸው ረዳ ምንድን ነው የሚሉት? የፕሪቶሪያ ስምምነት ይከበር ነው። መንግስት ምንድን ነው የሚለው? የፕሪቶሪያ ስምምነት ይከበር ነው። እንግዲህ እዚህ ጋር ህወሓት ፕሪቶሪያ ላይ ተከዳን፣ ፕሪቶሪያ ላይ ተሽጠን ነው ተክደን የመጣ ነው ምናምን ከሚል ጫጫታ ወደ ፕሪቶሪያ ይከበር ማድረጓ ጥሩ ነው። ህወሓት ፕሪቶሪያ ይከበር ሳትል ቀርታ አታውቅም እሱ አታከብርም እንጂ ፕሪቶሪያ ስምምነትን ሸራርፋ ሸራርፋ ሸራርፋ በስተመጨረሻም ተኩስ አይ ያፈረሰችው ራሱ ህወሓት ናት። ያው አት ትንሽ ያማታል። እኔ ህወሓቶች ትንሽ ጤነኞች አይመስሉኝም። ለዛ እንደዛ ማለታችሁ ግን ጥሩ ነው፣ ምክንያቱም እኛ ሰላም ስለምንፈልግ በሰላም ከተነጋገሩ እኛ ሰላም እኮ ሰላም ነው የምንፈልገው። ምክንያቱም እኛ ተስፋ አለን፣ ነጋ አለን። እኛ እንደ ህወሓታውያን አዛውንቶች የጦርነት አራራና ሱስ የለብንም። ሰላም ነው የምንፈልገው እድገት ነው የምንፈልገው። መዘመን ነው የምንፈልገው። ጦርነት ሰው እንደሚበላ፣ ሀብት እንደሚበላ፣ ሀገር እንደሚበላ እናውቃለን። ህወሓቶች ግን ሱስ ይዟቸዋል። ባሩድ ሽታው ሱስ ስለያዛቸው ነው እንዲህ የሚሆኑት። ከባድ ነው የነሱ። እና በዚህ ቆይታው ላይ ስለ አቶ ጌታቸው ረዳ ደብረጽዮን አንስተዋል። እና ስለ ትግራይ ህዝብ ጌታቸው አያገባውም፣ ግድም አይሰጠውም ብሏል። እሻክትልማ ህወሓቶች አልፈው ተርፈው የትግሬነት ሰርተፍኬት ሰጪና ነሺም ናቸው። እንዲህ አይነት ቲንግ ከባድ ነው። ህወሓትን ከጠላ የትግራይ ህዝብን ትጠላለህ ማለት ህወሓትን ከተጸየፍክ ስለ ትግራይ ህዝብ አያገባህም እያለ ነው በተዘዋዋሪ። እቺ ትርክታቸው ናት። በነገራችን ላይ የትግራይ ህዝብን እንትኑን ይሄን ነጥረው ለራሳቸው ለማድረግ የሚጠቀሙበትም ከባድ ትርክታቸው ነው። ይሄ ህወሓትን የጠላን በሙሉ የትግራይ ህልውና አደጋ አድርገው ነው ፕሮፓጋንዳ የሚሰሩት ህወሀትን የተጸየፈን በሙሉ የትግራይ ህዝብ እንትን ጠላት አድርገው ነው የሚፈርጁት። እንደዛ አደለም። ህወሀትና የትግራይ ህዝብ የተለያዩ ነገሮች ናቸው። ህወሀት ያለ ትግራይ ህዝብ አይቀጥልም። የትግራይ ህዝብን ያለ ህወሀት በሰላም ይቀጥላል። ይህን ማስመር አለብን። ህወሀት ያለ ትግራይ ህዝብ አይኖርም። የትግራይ ህዝብ ግን ያለ ህወሀት ይኖራል። ምክንያቱም እንደውም የትግራይ ህዝብ ኑሮውን እየቀሙት ያሉት እነዚህ ህወሀታውያን አዛውንቶች ናቸው። ኦጂዎች ናቸው። ምንም አይጠቅሙ የማይረቡ በዘመናቸው ከጦርነትና ከእልቂት በተረፈ አንዲትም በረከት ለትግራይ ህዝብ ያላመጡ የራሳቸውን ዳይናሲቲ ብቻ ያብለጨለጩ በትግራይ ህዝብ ዘንድ፣ በምስኪኗ የትግራይ ህዝብ ዘንድ ዛሬም የመጠጥ ውሃ ብርቅ ነው። ዛሬም የትግራይ ህዝብን በሴፍቲ ኔት ነው የሚያኖሩት። እነሱስ እነሱ የት እንዳሉ የሚታወቅ ከዛ ዛሬ መጥቶ የትግራይ ህዝብን እንትን ያለ ሰው ስለ ትግራይ ያገባ ምን አገባ አንተ። ሰጪና ነሽ ይሆናል እንዴ ትናንት አብሮ የዘመተን ጌታቸው ረዳን ስለ ትግራይ ህዝብ ባያገባ ማለት ትንሽ አይከብድም። አንቅ ትንሽ አንቅ በቃ ህወሓትን የጠላ ስለ ትግራይ ህዝብ አያገባው። ይሄ በጣም በነገራችን ላይ መወገዝ ያለበት መርዝ ቲንኪንግ ነው። መጥፎ ቲንኪንግ ነው። ራስን የህዝብ እንትን አድርጎ ማየት ህወሓትን መናገር እንዲፈራ ማድረግ ማለት ነው። ህወሓትን ስትናገር የትግራይ ህዝብ ተናገርክ እንዳይባልብ ጭምር ሰቀቀን ውስጥ እስክትገባ ድረስ የሚያደረግ አይነት ማለት ነው። እና ይሄ በጣም መወገዝ ያለበት ተግባር ነው። በጣም በጣም የማይሆን ነው። እና ደብረጽዮን ያው መቀበጣጠር ነው። እዛም ይቀበጣጥራል፣ እዛም ይዘለባብዳል። የማይሉት ነገር የለም። በስተመጨረሻቸው የት እንደሚሆን ነ እንጃ። እራሳቸው የሚሉት ነገር እያጡ ነው። በነገራችን ላይ ሀራ መሬት ያሉ ቲፔሌፍን የተጸየፉ ወጣቶች ላይ ጥይት ተኩሼ ዘምቼ ይመልሳለሁ ያለችው ቲፒኤልኤፍ የኢሮብ ወጣቶች ደግሞ ጫካ ወርደውላታል። ደግሞ ሌላ ታጣቂ ህወሓትን የተጸየፈ ህወሓትን የጠላ ህወሓትን በቃ ሻለ ለውጥ ፈላጊ ሌላ ወጣት ደግሞ ወደ ጫካ ሄዷል። እና ለትገሏቸው ነው። እነሱን እኔ እኮ ሰው ለምን ተጠላው ብሎ ራሱን አይመረምርም። መስታወት አታዩም? እንደ እናንተ ሰዎች እስቲ እንደ ድርጅት መስታወት እዩ ድንገት ዝንትን ካላችሁ ማለት ነው፣ ወደ ቀልባችሁ ከመለሳችሁ እንደ ድርጅት ሰብሰብ ብላችሁ መስታውት እዩ እስቲ። ራሳችሁን ለማየት እድል ከሰጣችሁ፣ ለምንድን ነው የትግራይ ወጣት የተጸየፈን ብላችሁ ራሳችሁን ጠይቁ እስቲ። የእናንተ ፕሮፓጋንዳ የሚሰማ እኮ የለም፣ ሊያደምጣችሁ የሚፈልግ እኮ የለም፣ አብሯችሁ ሊቆም የሚፈልግ ሰው እኮ የለም። ሐራ መሬት የሄዱትን ወጣቶች እንገላለን ብላችሁ ዘምታችሁ ሳትጨርሱ የኢሮብ ወጣትም ጫካ ወረደ። እናንተ ብቻ ከተማ ኖራችሁ ሙሉ የትግራይ ሕዝብ በረሃ እንዲወርድ ለምትፈልጉት ነው። አይበቃችሁ እንዴ? እናንተ በቃ እኮ ከተጠላችሁ ተጠላችሁ ነው። ሁሉም ነገር እኮ ፕራይም ታይም አለው። እናንተ እኮ ፕራይም ታይማችሁ አልቆ ፕራይም ታይማችንን ካልመለሰም ብላችሁ የቅሌት መዝገብ እየሆናችሁ ነው። ምንም በቃ ቁልቁለት፣ በየቀኑ ውርደት፣ በየቀኑ ቅሌት ውስጥ ነው የምትገቡት። ለምን አይቀርባችሁ እንዴ? ግራ ነው የሚገቡኝ ብቻ አያያዛቸው ምናምን ካየነው ነው ህወሓት እያንዳንዱን መሳሪያዋን አታለች፣ እያንዳንዱን ማለት ነው እያንዳንዱን የፕሮፓጋንዳ ልሳኖቶቿን አፎቿን የቀሯት የሚዲያ ቡችሎች ናቸው፣ ማይረቡ ዘላባጅ ዘላባጅ እንጂ አንድም ማለት ምንም እጇ ላይ ቀረ ነገር የለም እኮ እኔ ይገርሙኛል። ምንም ሳይዙ እንደዚህ መሆን ምንድን ነው? የትግራይ ህዝብን ብቻ ባጋችነት ይዞ ማለት ነው። የህዝብ ደግሞ መታገት በቃኝ ሆ ብሎ አንቅሮ የሚጠላቸው የሚጠላቸው ጊዜ እየቀረበ ነው ምክንያቱም እያየን ነው ወጣቱ ለውጥ ፈልጎ ወደ ጫካ እየሄደ ነው እናንትም ብትሉ በጣም ጥሩ ነው ለነገሩ አይደለም እነሱ ላኪያቸው ግብፅ እንኳን ግራ ገብቷታል ሰሞኑን የመገጭ ግድብ ግብፅን እያንገጫገጫት ነው በደንብ ነው እያንገጫገጫት ያለው አረ ምን ይሻላል ኢትዮጵያን ምን እናርጋት አብይ አሕመድ አሊ የሚባሉ ጠቅላይ ሚኒስትሯ አልቻልናቸውም ዶክተር አብይ አሕመድ አሊ የሚባሉ የኢትዮጵያ ጠቅላይ ሚኒስትር በጣም ከብደውናል እያሉ ነው። አባያልን ገደቡት ኮይሻ ምናምን የው እንትን እያሉ ነው። ደግሞ አሁን የመገጭ ግድብን አጥጠ ወንዙን መገጭ ውሃ አቅጣጫ አስቀየሩ። ኧረ ምን ይሻላል እያሉ ነው። እንዳውም ምን አሉ ከመሬት መንቀጥቀጥ ያልተናነሰ ነገር ነው እየደረሰብን ያለው አሉ ሪቅ

ቤት በባለቤት ሲያዝ እና በተከራይ ሲያዝ ልዩነቱ የዚህን ያህል መሆኑ ምስክር ነው። ኢትዮጵያ አሁን ኢትዮጵያውያን እጅ ላይ ናት። በሚገባት ከፍታ ልክ መቆም ባለባት ተራራ ልክ ነው የምትቆመው፣ የምትጸናውም፣ የምትቀጥለው የምትገሰግሰውም ወደዛ ነው። ባንዳ ቢጠራራ፣ ከፋይ ቢሰበሰብ የምትለውጡት ነገር የለም። አደለም። መሬት መንቀጥቀጥ ገና እሳተ ጎመራ ነው የምትሆንብህ። የእኔ ሀገር ይወጣላል። ከዛ በቃ ከልማት ውጭ ምርጫ የለንም። ከማደግ ውጭ ምርጫ የለንም። ምርጫ የለንም። አንችልም፣ አለማደግ አንችልም። አንተ በዚህ ዘመን አለማደግ በጣም ከባድ፣ አለማደግ አንችልም። ህልሞቻችን ትልቅ ናቸው። ይጠራል። ይሄ የምታየው ምናምን ይጠራል። ቶ የጊዜ ጉዳይ ነው። ይጠራል በደንብ ነው የሚጠራው። በየዕለቱ ሁኔታዎችን ስታየው መቀጠል የማይችሉበት ኮንዲሽን ውስጥ ነው ያሉት። እነዚህ ባንዳም ተላላኪ ምናምንም ጠቅላይ ሚኒስትሩ እንዳሉት ነው ከፍ እያለ እየሄደ እባቡ መተንፈስ የማይችልበት የአየር ክልል ውስጥ እየገባ እና መሬት መንቀጥቀጥ የሆነችባችሁ የኛ ሀገር ገና ብዙ ብዙ ትሆንባችኋለች። ገና ገና ምን አይታችሁ፣ ገና ብዙ ህልም አላት የኛ ሀገር ገና ብዙ የምትቀጥልበት መንገድ አለ። አሁን ይሄ ሁሉ ባንዳም ተላላኪም ልካችሁ አልቻላችሁም። ዘንድሮ ማስካችሁን አውልቃችሁ እራሳችሁ እንድትመጡ ሆናቸዋል። ትክክለኛ ፊታችሁ ታይቷል፣ ጭንብላችሁ ተገልጧል። ታሪካዊ ጠላት ተላላኪ ባንዳ ሀገር ለመሸጥ የተዘጋጀ ሁሉ በደንብ ነው ፊቱ የታየው በደንብ ነው መልኩ የተፈተሸውና የተበረበረው። የኛ ሀገር ከማሸነፍ ውጪ ግን ምርጫ የላትም። ባንዳም እያለ ተላላኪም እያለ ወመኔም እያለ ዱርዬም እያለ ሀገር ሻጭም እያለ ኢትዮጵያ በእውነተኛ ልጆቿ ጥረትና ትጋት እያሸነፈች ትቀጥላለች፣ እያሸነፈች ትኖራለች። ይሄ ምንም አስረግጬ ነው የምነግርህ የኔ ሀገር እንደ ልማዷ ነው የምታሸንፈው ለማለት ነው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ውልድ አዲስ ተስፋ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። እኔና እናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ዮሐንስ ኮነር ላይክሽር ሰብስክራይብ ማድረግ እንዳይረሳ። ድግሜ ላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ አብዝቶ ይባርክ። ውድ የዮሐንስ ኮነር ቤተሰቦች ቸርቆዩን፣ የነገ ሰው ይበለን። ቸርስ